ልብሳችን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታወስም። ደንዝዟል ሰውነቴ።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 እባካችሁ ልጅትን ለሰው ሰው ልስጥ እና ፈልጉልኝ ምናምን ትላችኋለሁ። እሷ ማለት ነው አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው የአንድ ሴትና ያንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆች ማለት ነው ካልሲ አጥባለሁ። ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሰትዮዋ ኢቨን ባላስ ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውዳመት ነው ሲመጣ እኔ ደግሞ ሰትዮዋ ከምትለብሰው ልብስ ተቀድና ተጣጣጣ ተጠነጥ የነበረ እንትን ብላ በመኪና እንኳን አይሰፋም። እቤት ነበር በመርፍ የተሰፋው ነበር። እሱን ለብሽ ይላልው ጫማም ይቶ ወርቁ ይወደቀውን ድሮች ተጠቅሞ ተን እሱን ሰውጥት ምንሰል የባለም እንደዛው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ እስከ ስምንት ደረ እስከ ስምንተኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዲት ሙሉ ስሰራ እንትን እላለሁ። አልተኛም ነበር ያረሳት ነበር። ከዚያ ዩኒቨርሲቲ እንታ አስራሁለተኛ ክፍል ጨረስኩ። ያስራሁለትም ያው ሶስት መቶ ዘጠና ሁለት አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱ ማበረታታት ጀመሩ። አይዞች ኢቭን ደፍተር እስክሪብቶም፣ የሀንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ። ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚያ መጨረሻ ላይ ልክ አንድ አመት ተማርን። ሁለተኛ አመትም ተማርን። ሁለተኛ አመት ላይ የተወሰነ ረብሻ ይከሰታል። በሰዓቱ ማለት ነው። ረብሻ ሲሰጠር ምንድን ነው፣ ሶስት ሰዓት ነው። ከሌሊቱ ሶስት ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይ በራሪ ነበርኩ። ወደ ውስጥ ስምንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዚያ ረ ምንድን ነው፣ በዚህ ውጡ፣ በዚህ ወረዱ፣ እንዲህ ጎንበስ በሉ? እንትን ተኙ ተንበልበሉ ምናምን ምን ይሉናል። ከዚ ልክ እና እየተኛ ነው እየተሳብን እንደ እባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እናምልጥ። እንደዚያ ያለን ሰዎች ለካ ውስጥም ውጭም የሚተኩስ የነበሩት እነሱን አለዋል እ ውጭ ላይ ስንል ምንም የትጥቅ ልብስ አለበሱ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው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 ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችን እንዘፈዝፍና ልብሳችን እየጨመቅን ነበር፣ እንደዚህ ያንጠፈጠፍን ነበር ልብሳችን እየመጠጥን የምንጠጣ። አመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል። እያቀርነው ጊዜም እስከዚህ ነበር። የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴን ጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቁ የተዋል። ሙሉ ልብሳችን እናውልቀን ነው እንግዲህ። እንደንተን ሶስቶቹ የአራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበር። በአምስተኛው ሰዓት ላይ ምንድን ነው ታኛለኝ። ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድን ነው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 ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። ሁሉ ትልትል ነው። ይሄን ማሕፀኔ ከተጨቀጨቀ በኋላ ምንም አላስታውስ ሜት ትጣል ምን ሆነ ግን ምንድነው። በስድስተኛ ቀን ቀና ቢን ስል ምንም ነገር የለም ከጎኔም ሬሳ አለ ከጎኔም ልጅ ተሬ ትላለች በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄ ልብስ ሙልጭ አርጌ አውልቄ እንትና አሰርኩት የነ ተንትኑ ጋር አጣብቂያ ስሬ እየጎተትኩ፣ ያ ማለት ምንድን ነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር። እየጎተትኩ እየታላቀስ ሪያል በቃ እርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረች ቁምጣ። ይሄን ደሞ ያላስለብሰኝ ያለው ቁስሉ ማለት ነው፣ እንዲህ ክፍቱን አርጊ። ልብሴን ግን ሙሉ ቃኔ ለእሷ ለበስኳት። የለበስኩ አንድ ቀሚስ ነበር እና በቁምጣ ቁምጣ ከስር ለብሼ ነበር። የለበስኳት ልብስ በቁምጣ የመከለ ማሰረ አልቻልኩም፣ አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዚህ በእሷ አሰርኩና ይወጥቱ ይወጥቱ ኩሰል ገሩ ይመጣሉ፣ በሰዓቱ ማለት ነው። ከዛ እንዲህ እያንዘላዘሉ እንትን ብላ እንደዚህ ተሸከሙ፣ እያንዘላዘሉ ይዘዋት ይሄዳሉ።

ልክ አንድ ዝምሮ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ለ ንዲዥሽ ሊል ብሎ ዩኒቨርሲቲ ዙ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ አሳሸገኝ እያለ እያለ በቃ ሰለቸኝ። ማለት ቁስሉም ሊድን አልቻለም፣ እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽንም ፈጥሯል መሰለ ብዙ ቀንም ስለቆየው ስድስት ቀን ማለት ቀላል አይደለም ያን እየቆራረጡ እያወጡ እያስተካከሉ እያጠሙ ሲሉ መጨረሻ ልብም የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጠሉ ምንድን ነው ወደ የት ሊሄድ በቃ ህይወት ምስቅልቅል እንዳለብኝ እብዶንኩኝ፣ አበርኩኝ፣ ከጊወርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ እዚያ ስዕል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ትሰጠኛለች ሀምሳ ብር ሀምሳ ብር ተሰጠችኝ። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ነው ነው በዚህ ረብሻ ምክንያት ነው እንደዚህ የተፈጠረው። እንዴት ላድርግ የት ልሄድ ብለሽ አልኳት፣ የት ልሄድ ብለሽ ስላት አይ እንደዚህ ማ ከሆነ ክሊኒክ እንትነ ጤና ጣቢያ እንውሰደሽ ብሎ ጤና ጣቢያ ሲሄድ የምጥማርሽ ማርሽ ያሳጡ እስቲሽ አደረጉ ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑን ላጥበው ማጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ ምን ላድርግ አልኳት። በቃ ጨለመብኝ መብኝ እባክሽ አስገብኝ ስለ ከጎነሽና አለን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 ያው እነዚህን ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው እና ይህንን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም። መታየት ነው፣ ደረቆ ሸሮ ነው። አሁን ቅድም ደሞ ሳዘጋጅ ነበረ። ቆይ እዚህ ዚህ አለኝ ዘርዝፌ ነው

ሌላውን ግን እየለመንኩ ነው። ውጭ ላይ ማለት ነው የሆነ ነገር ሆነ የልጃውን ወደ ሶስት ወር አለፈው ሰውን እንድንኮታጠበ ማለት ነው መታጠቢያ ሰት የለም ብቻ ቃላት የለኝም። በቃ የድረሱ ለኝ የምለው አንድ ወደ ፍትስ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? ለመናገር በጣም እየራበኝ ነው። ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀበላለን። እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። በጣም ነው የምታምሪው መስክ በጣም ቆንጆ ከለራ ራስ እንዴት እንደሚያምር መስክ ያው ዩኒቨርሲቲ ስሜት ሁላችንም እናስበው ነገር አለ አይደል? ቤተሰብ ጋር ያለው የሚፈልገው ያን ጊዜ እንዴት አሳለፍሽ? ስትሄጂ እንዴት ነበረ? ሴድ 300 ብር ነው የተሰጠኝ። ያ ማለት ያን 300 ብር የሆነ ቦታ ላይ ትላካ ማት አይደለም አድርሶ የሚመልሰኝ ነው፣ አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በብሌን ጓደኞቼ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ሙሉ 300 ብር ነው ካልኩሌት ተደረገ የተሰጠኝ ነበር። ስንት ነበር ትራንስፖርት? መቶ ሃምሳ ብር ነበር እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞች የተሻለ ህይወት ነበር እንትን የሚሉ የባለ ሀብቱ ልጆች አሉ። እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ። ኢቨን ሞዴስ እራሱ የሚገዙልኝ የነበሩ ጓደኞቼ ነበር፣ ከጎን ያሉት ማለት ነው። እሺ፣ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነች ሆነሽ ነው ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ በረ 3 ሰዓት ዘጋብኝ መመለስ አልፈልግ ወጣሁኝ። ወጣሁኝና የሆነ የሚሮሯጥ ይሮሯጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለት ነው ትሄዳላችሁ። በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ጋር ግቡ ነው ያም ሲሉን እኛ በሰዓቱ ተኛን። ተቆርቁ ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርደን፣ እራሳቸው መኪና ገባ። የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ፣ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየነው ጫካ ውስጥ፣ ምንም ነገር ሳይፈጠር። አመት ከስድስት ወር። ምን ነበር የሚሏችሁ ትጥቅነው ልንቀየራችን ትታጠቃላችሁ? አለበለዚያ ያሰብነዋል፣ እሱን እንሰራለን፣ አብረን ይሆናል እያሉ። የት ነበርስ የምታድሩት? እዚያ ወጪ ላይ ነው ብዙ ጊዜ ዛፍ ነበር እንዲ ተከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን ስለት ነበር የምታሳልፉት። የምን ምን ንጽህና መጠበቂያ ነው? ዝም መቀዝ ምን እንሰናክ ነበር ምን ነው ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናወርቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነቴ። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎድላት ምንድና፣ አማራጭ የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ ነቅፋ እየጎተቱት ሁሉ የጀመሩ ጀመረ። እንዳላዝላት አልችላትም። ከዛ አብረን ነው እኮ የምንሄደው። አንጀ ነው ቆት ትለኝ። እንዲሁ ነው ሁለት ሁለት አባለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚያ ደሜ እየፈሰሰ እንደዚያ ምድር ሁሉ ጨልሞብኝ፣ የተሻለ አገኛለሁ ብዬ ነገ ጥሩ ቦታ ደርሳለሁ ብዬ አሰብኩት። በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በቃ ለወሊውም ለቀን ጎዳ ስደት ነው መሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴን መጠገን የምችለው? አይዞሽ የሚለኝስ ማንኛውም ሰው ነው። በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት?

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ሳድዳሪ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ አንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ፣ ልጅሽን ስታየው ምን ይሰማሻል? ይከፋኛል በጣም ምክንያቱም እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ነው። ልጅ ስትይጅ ከባድ ነው። ለልጅ ስት እያልሽ የሆነ ትታሰሪያለሽ። ልጅ ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠ ይነሩ፣ ካልሆነ ደግሞ እኔም በሽተኛ ልጁ በሽተኛ እንዴት ነው የማደርገው?

እንደዚህ ከሆነሽ ይችላል ብዬ ዥዥ ከፋር እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ የሁሉ ነገር ሲሆን ይህን ሁሉ ታሪክ ያውቃሉ? ያውቃሉ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን ማማር መማር የምፈልገው ወደፊት በቃ የተሻለ ህይወት ማኖር እፈልጋለሁ። ልጅን በጎንና አይኑን እያየው ይህ የተጫወቱ አብሬ እንደት ናት እንዳባት እንደት እንደወንድም ከጎን የሆኑልኝ ሱማር ወይ ጣፈት እንዳንድ ያገኙ የተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻችን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ክራይ ድጋፍ ነው። የቤት ቴሌቪዥን ይህንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ አመት የቤት ክራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤ ያለው ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ በላሻል። እውነት ነው። እናት ስንሆን ደግሞ ደሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ። ራብ መጥፎ ነው ይባላል። እውነት መጥፎ ነው በጣም። ስለዚህ የስድስት ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባለ አሰብሽ ባልጠበቅሽ ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሹ በፋርማሲ ሊሆን ይችላል በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታታይ ትምህርት ቤት ወጭሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉንም ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉ እና የሕክምና ድጋፍ ያስፈልጋታል። በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁ እንድታደርጉ እንላለን እኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን፣ ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎን ነን የምትሉ በዚህ አድራሻዋ ልታገኟ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ እገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰግናለሁ። ኤቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ እና ገነ ጎደ ደግሞ የኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ የማስደስትበት ቀን ይናፍቀኛል። በጣም ደግሞ አደርገዋለሁ። እናምናለን እኛ።